ስለ እንዲናችሁ በያላችሁ በጥል ነገር ስላው ነው አሸይና አሸይ አንድ ይወላችሁ ሞኝላችኋለሁ ቢሰውች እሱት ጎው እንደሉ ማዳች ላይክ እና ሼር ያደርጋችሁ አሳዎቻችሁን ልብዞ ለዚህም ኮል ቢአሙ ሰገናችኋ ለዛሩ ድሚዛናችን ይዞላችሁ እንግዲ እንግዲህ የሚሊዮኖችን ህይወት ለመቅጠፍ የመጣው ጦርነት ነው። እንግዲህ ይሄ ጦርነት እንደተናገርከው ሚሊዮኖችን ሳያጠፋ አገሮችን ሳያወድም ወደኋላ የሚመለስ ጦርነት አይደለም። እጅግ በጣም አደገኛ ጦርነት ነው። እስራኤልም ኢራንም ለሊቱ ሲነድ ነው ያደሩት። የኢራን የከፈተ የነዳጅ ማጣሪያዎችን እስራኤል መታለች። የኒኩለር ማብላ ቦታዎችን አንዳንድ ቦታዎችን ጥቃት አድርሳለች። ስለዚህ ይሄ ጦርነት በመጠፋፋት ላይ የተመረኮዘ ነው። እስራኤል የኢራንን የሀብት ምንጮች እንደገና የኒክለር ማብላያች የጦር መሳሪያ ማከማቻዎች ነው እየደበደበች ያለችው። ኢራንም እንደዚሁ የኃይል ምንጮችን የነዳጅ ማጣሪያዎችን፣ እና ዋና ዋና ከተሞች ላይ የሚገኙ ትልልቅ መስሪያ ቤቶችን ሁሉ እየደበደበች ነው። ይሄ ጦርነት ሚሊዮኖች የሚያልቁበት ነው። ዝም ብለ የልጆች ጨዋታ አይደለም። ምክንያቱም ኢራን ኒክለር ማብላያን እየደበደብክ ከዚህ በኋላ እኔ በሕይወት እቆጥላለሁ፣ ኢራን ሀገሩና ትቆጥላለች ብለው ኢራኖቹ አያስቡም። ስለዚህ ያላቸውን አቅም ሁሉ አሟጥጠው እስከ መጨረሻ ድረስ ወደ መጠፋፋት ይገባሉ። ይሄን ለማየት ያብቃችሁ። ይሄን ለማየት ሶስት ዓመት ሁለት ዓመት አያስፈልግም። ይሄ ጦርነት በአንድ ወር ውስጥ የሚጠናቀቅ ጦርነት፣ ዙም ብላቸው ለማየት ያብቃችሁ። በአንድ ወር ውስጥ የኢራን እና የእስራኤል ጉዳይ ተአምር ካልተፈጠረ በስተቀር ወይ ሁለቱም አገር ይጠፋፋሉ፣ ወይ ሁለቱም አገር እጅግ በጣም ዘግናኝ እልቂትን ተቀብለው ሊቆም ይችላል። የሚቆምበት እድል ግን እጅግ በጣም ጠባብ ነው እና ንጎርያ አደገኛ መሆኑን የምትረዱት በምንድን ነው? የእስራኤል ፕሬዚዳንት ከጠቅላይ ሚኒስትር ኔታንያሁ ቆጵረስ ሸሽቷል። አድግ ቆጵረስ፣ አውሮፕላናቸውን ይዞ ወደ ቆጵረስ መጀመሪያ ግሪክ ገብቶ ነበረ። ከዛ በኋላ ወደ ቆብረስ ሄደ። እያንዳንዱ እስራኤላዊ አንድርግራውንድ እንዲገባ ሎምን እስራኤል ሙሉ ጦርነት በቃ እስከ መጨረሻ እንደምትሄድ የታወቀው ጉዳይ ነው ኢራኖችም እስከ መጨረሻ ስለሚሄዱ ይሄ ጦርነት የሚሊዮኖች መጠፋፋት ጉዳይ ስለሆነ እስራኤላውያን እንዳትንቀሳቀሱ አንደርግራውንድ ግቡ ፎቶ እንዳታነሱ ቪዲዮ እንዳትቀርጹ ቪዲዮን እንዳትለቁ ሁላችንም አንደርግራውንድ ግቡ ስለዚህ የእስራኤል አየር መንገድ ሙሉ በሙሉ ነው የተዘጋው ወፍ አይገባም አይወጡም እስራኤል ምድር ላይ ስለዚህ እሱ ብቻ አይደለም እስራኤሎች በመላ አለም ያሉ እስራኤላውያኖች ከቤታቸው እንዳይወጡ ከኤምባሲም እንዳይወጡ የእስራኤል አርማ ይሁን ባንዲራ ይዛቸው እንዳትንቀሳቀሱ ከፍተኛ ተጠንቀቅ ውስጥ እንድትገቡ ያሉ። ለምንድን የውል የሆነው ነው? እስራኤል ሀያል ሀገር ነች። ኒኩለር መሳሪያ ያላት ሀገር ነች። በአሜሪካ በአውሮፓን በከፍተኛ ሁኔታ የምትረዳ ሀገር ነች። ለምንድን ይሄ ከተባለ፣ ኢራኖች የመጨረሻ የመጨረሻ ካልጠፉ በስተቀር ይሄን ጦርነት ተሸንፈው ወደ ቤት አይገቡም ነው። ስለዚህ ይሄ ጦርነት አሸናፊ የለውም። እስራኤልም አታሸንፍም፣ ኢራንም አታሸንፍም። ሁለቱም አገሮች ድብልቅልቅ ይወጣል። ቀጠና ይታመሳል። ሂዝቦላ ይጎባል። የጋዛ ታጣቂዎች ሃማስ ይጎባል። ሁቲዎች ይጎባል። ዙሪያን ወደ እሳት ነው የሚቀየረው። ሎመት ያውቃቸው። ይሄ ጦስ ለኢትዮጵያ ይተርፋል። በነገራችን ላይ ምክንያቱም ጅቡቲ ላይ የአሜሪካና የአንዳንድ የአውሮፓ ሀገሮች ከፍተኛ የጦር ቤዝ አለ እና ያን የጦር ቤዝ ላይ ተነስተው ስለሚያጠቁኝ ይሄን ጅቡቲን እመታለሁ ያለችው ቃል በቃል ኢትዮጵያን ሊጎዳ ሁሉ የሚችል እጅግ በጣም አደገኛ እርምጃ እወስዳለሁ፣ ቃል በቃል ማጣን ያለች። ስለዚህ የበጫ ዘር ኢራን ኢትዮጵያን ልታጠቃ ነው ማለት ነው። እኛን በጠላትነት ባተን ጅቡቲ እንደወደበች ማለት መግቢያ መውጫ ምርት አናገኝም። ብዙ ለመስማት የሚዘጎንን ቀውስ ውስጥ እኛ ሁሉ ልንገባ እንችላለን። ስለዚህ ይሄ ቀውስ በእስራኤልና በኢራን የሚያልቁ አይደለም። ለእኛ የመሰራቸው አይደለም። የሁለቱ ሰዎች የሁለቱ አያላን መገዳደል ለእኛ የመሰራቸው አይደሉም። እውነታው ግን አለም እንደሚያወራ አይደለም ቢቢሲ እንደሚያወራ አይደለም ሲኤንኤን አሜሪካኖች እንኳን ሁለት ቃል እኮ ነው የሚያወሩት አሜሪካኖች ሁለት ቃል የውጭ ጉዳይ ሚኒስትሩ ምንድን ነው ያለ እኛ እጃችን የሉበትም ነው ጃክ ስሎቫን ደግሞ የዶናልድ ትራምፕ የደህንነት አማካሪ ደግሞ አይ ከእስራኤል ጋር አብረን እየሰራን ነው ጥቃትን ለማክሸፍ እና ለመከላከል አብረን እየሰራን ነው አሜሪካና እስራኤል አብረ እየሰሩ ነው ለምንድን ነው አሜሪካ ፈራ ተባ ያለችው ነው ጥያቄ አሜሪካ አይ ኢራንን እኔ እስራኤልን አግሽ ኢራንን እየመታው ነው አላለችም። ለምን? ጦሱ ከባድ ነው የኔ ጌታ። ዝም ብለህ ሰፈር እንደሚወራ አይደለም የጀበና ቡና እንደሚወራ አይደለም። እንዳልካቸው ኢራን አሜሪካ ልታሸንፍ አትችልም በምንም መልኩ። ነገር ግን ኢራን አሜሪካን እጅግ ዘግናኝ ዋጋግል ልታስከፍል ትችላለች። ኢራን እስራኤልን እጅግ በጣም ዘግናኝ ዋጋግል ልታስከፍል ትችላለች። በአቅም ካየነው እስራኤሎች በጣም ከፍ ያለ አቅም አላቸው። ነገር ግን ይሄ ኢራኖቹ እጅግ በጣም ዘግናኝ ለመናገር የሚሰቆጥጥ ሲኦል ይከፈታል። እዛ መካከለኛ ምስራቅ ላይ እና ጉዳይ እኛ እንደምናወራው ወይም ደግሞ በየቦታው በጀበና ቡና የሚጠጡ ሰዎች እንደሚያወሩት አይደለም። እጅግ በጣም አደገኛ ነገር ይፈጠራል። ሁቲ አማፅያ እንደምታዩት፣ እነሱም እዚህ ጉዳይ ውስጥ ይገባበታል፣ ሂዝቦላም ይገባበታል። ምናልባት ዓለም አቀፍ የሚመስል ጦርነት ይፈጠራል። ያ ጦስ ደግሞ በተለይ ለእኛ በተለይ ለኢትዮጵያ ብዙ ቀውስ ያመጣል። ቀይ ባህር እንደምታውቁት ወደ ሲኦልነት ይቀየራል። እስከ ጅቡቲ ድረስ ያለው መስመር ወደ ሲኦልነት ይቀየራል። የሚመጣው ነገር ለመተንበይ ለመጎምጎም እጅግ በጣም ካቅም በላይ እጅግ በጣም ካቅም በላይ እና ይሄ ጉዳይ ኢራናችን ሚሊዮኖችን ሊሞቱበት ይችላሉ። ሚሊዮን ኢራናውያን ሊሞቱበት ይችላል። እንደዚሁ ሚሊዮን እስራኤላውያኖች ሊሞቱ ይችላሉ። እንደምታውቁት እንግዲህ ሊባኖሱም ወደዚህ ጉዳይ መግባቷ ማይቆር ነው። ዮርዳኖስ ጭምር መሞታቷ ማይቆር ነው። ምክንያቱም ዮርዳኖስ ለኢራን ለእስራኤሎቹ እያገዙ ነው፣ ለማክሸፍ ሚሳኤሎችን ለማክሸፍ። በጣም የሚጎርማችን አንደኛው ሰው በጣም በከፍተኛ ሁኔታ የተጠበቡበትን እውቀት አንድ ሰው ቁጭ ብለው ረጋ ብለው አስበው ተራ ተራ መላ ግን ብዙ ዋጋ የሚያስከፍል ዘዴ ያመጣል። የሚጎርማችን አሁን የእስራኤል የመከላከያው ይሄ የዳዊት ወንጭፍ የሚባለው ሚሳኤሎችን የሚያከሽ ሮኬቶችን የሚያከሽ እጅግ በጣም ዘመናዊ ዓለምን ያስደመመ መሳሪያ አላት እስራኤል ኑክር ግን፣ ያንን በአሮጌ የኢራን ሚሳኤሎች ማምታታት የሚጎርምን፣ አሮጌ እስራኤል የኢራን መሳሪያች አለው እና በድሮኖች ያንን ማምታታት እና ከጥቅም ውጭ እንዲሆን ቢዚ እንዲሆን የአየር መከላከያ ስርዓቷ ቢዚ ሆኖ ዋናውን ሃይፐርሶኒክ እና ባሊስቲክ ሚሳኤል ደግሞ ለማውደም ይጠቀሙበታል። አረቢዮን ደግሞ እና ድሮኖችን ደግሞ ለማምታታት ይጠቀሙበታል። ያምን ምን ያደርገዋል? ዶካማ ያደርገዋል። የመከላከል ስርዓቷን ዶካማ ያደረግና ከተሞቻ፣ መሰረተ ልማቶቻ የእስራኤል በቀላል እንዲጠቁ ያደርጋል። በጣም የሚጎርማጭ ነገር ነው እንግዲህ የእስራኤል የመከላከያ ይሄ ስርዓቱ አሜሪካ አለችበት፣ ጆራን አለችበት፣ ቤልጂያ፣ የተለያዩ የአውሮፓ አገሮች እየተከላከሉ ነው። ኢራን እስራኤልን እንዳትጎዳ የተለያዩ የዓለም ሀያላን አገሮች እየረዱ ነው። ነገር ግን አልተሳቀ። ለምን እስራኤሎቹ? ማን ነው? ኢራኖቹ ለዘመናት የተዘጋጁበት ጉዳይ፣ ለዘመናት ማን ይህን ያምናል? ለዘመናት ኢራኖች የተዘጋጁበት፣ በቃ ከጠፋን አይቀር ዓለምን ይዘን እንትን፣ ልክ የራሽያኖቹ አይነት። ራሽያኖች እስከ ኖርን እንንር፣ ከዛ በኋላ መብታችን እናስከብራለን እላፊ አልፎ የሚመጣ ከሆነ ዓለም እኛ የሌለችበት ዓለም ይደወረናል። ያለው ቃል በቃል አሁን አረገ አይጥመኝም እኮ ነው ያለው ፑቲን፣ ራሽያ የሌለችበት ዓለም አይጥመኝም። ምን አገባኝ ስለ ዓለም፣ ዓለም ጎደል ትግባ፣ ራሽያ የሌለችበት ዓለም አትጥመኝም አለ እና አይታችሁ ከሆነ አሜሪካኖቹ በባለፈ ዩክሬኖቹ በድሮን ራሽያን ሲመቱ ምንድን ነው ያለት? ለዚህ ጉዳይማ አሉ ማን ያለ አሜሪካኖች እጃችን የለበትም አለ። ለወንድና አሜሪካኖች እጃችን የለበትም የሚሉት የመልሱ ምት ከበድ ስለሆነ ግን ጌታ ሀያል ምትሆነው የዓለም አንደኛ ምትሆነው በሕይወት ስትኖርና በሕይወት የመኖራቸውን እድል ለመሰረዝ የተዘጋጁ ሰዎች ጋር አለሁበት ምን አባታች ታመጣላቸው። አይ ኢትዮጵያ ላይ ሊሉ ይችላል፣ ሊቢያ ላይ ሊሉ ይችላል፣ የመን ላይ ሊሉ ይችላል፣ ሶሪያ ላይ ሊሉ ይችላል። ራሽያ ላይ ግን አይለም። ሰሜን ኮሪያ ላይ ግን አይልም። ኢራን ላይ ግን አይልም። ቻይና ላይ ግን አይልም። ለምን ይዶቅሳል? ይዶቅሳል በቃ ኒኩለር ኒኩለር ነው በቃ። ቻይና ሶስት መቶ አራት መቶ ቢኖራት በቂ ነው፣ እንኳን አሜሪካን ቆርቶ አለምን ለማጥፋት በቂ ነው። ሶስት መቶ ኒኩለር ዝም ብላ እኮ ሪዘርቭ እኮ ነው የያዘች። ራሽያ እኮ አምስት ሺ ኒኩለር የያዘች። ድንገት አለም መሬት ልሳ ብትነሳ፣ አፈር ልሳ አለም ራስ አፈር ልሳ ሁለት ሶስት ብትፈጠር ለክፉም ለደጉም ብለው ይሆን እውነት። ይሄ ሁሉን ይኩረን ለምን እንዳስፈልገውም አያስፈልግም አላውቅ። ሁለቱ ወጣሳት መጠቅ በቂ ሁሉን ነገር ከምድሮ ገጽሉ ማጥፋት እና፣ የሆነ ሆኖ እኛ እኛ የዓለምን ሰላም የዓለምን አንድነት የዓለምን መረጋጋት ነው የምንፈልገው። ግን እውነታው ሌሎች እንደሚነግረን አይደለም። ቢቢሲ እንደሚነግረን አይደለም። መሬት ላይ ያለው ነገር ሲኤንኤን እንደሚነግረን አይደለም። እና እውነት ከሳጥን ወጥተን እናስብ ዋጋ ያስከፍላል አለምን ዋጋ ያስከፍላል እህቶቻችን አሉ ወንድሞቻችን አሉ በየአረብ ሀገሩ በየዓለም አሉ ስለዚህ ይሄ ነገር ቀላል ዋጋ አያስከፍልም የዓለም ፖለቲከኞች እንደምታውቋቸው ወደ መነፍስነት እያጠቃቸው ነው። እኔ እንዴት እንደሚያስቡትም አልገባኝም። ዓለም ከእለት እለት ወደ መቆመቅ እየገባች ነው። ይህን ለማሰብ ፈቃደኞች አይደሉም። እንደምታውቁት የተረገመ ኒኩለር የሚባል መሳሪያ አለ። ይህን ሁሉም በብብቱ አቅፎ አቅፎ ታቅፎ ቁጭ ብላ፣ አይ እኔ አበበን ጎድየው እኔ እኖራለሁ የሚል እጅግ በጣም የዘቆጠ የጦበበ